ቪዲዮውን ከመጀመራቸው በፊት ላይክና ሰብስክራይብ ማድረጋችሁን። ወደ ቪዲዮ ፊልሙ ሎራ ፒተርሰን የተባለችን ሴት እያሳየን ይጀምራል። በአፍጋኒስታንም በነበረው ጦርነት ላይ ተካፍሎ የነበረውና በዛም ላይ ሕይወቱን ያጣው ካሌብ የተባለውን ልጇንም እያስታወሰችም ታለቅሳለች። ከዚያም ወደ ሎራ ቤት ዴቪድ ኮሊንስ የተባለ ሰው ይመጣል። የአሜሪካ ወታደር እንደሆነና በአፍጋኒስታኑ ጦርነት ላይም ከካሌብ ጋር አንድ ላይ እንደነበሩም ይናገራል። ስለዚህም እዚህ የመጣበት ምክንያትም ካሌብ ከዚህ በፊት በጦርነቱ ላይ ቤተሰቡን እንዲጎበኝለትና መልእክትም እንዲያደርሳቸው ነግሮት ነበረ። ስለዚህ ምሱን ለማድረስ ሲል እዚህ መጥቷል። ሎራም የልጇን መልእክት ስትሰማም ማልቀስ ትጀምራለች። ዴቪድንም ካመሰገነችው በኋላ እስከፈለገው ጊዜ ያክል ድረስ እዚህ ቤት መቆየት እንደሚችልም ትነግረዋለች። ሎራና ዴቪድን በሚያወሩበት ሰዓት ላይ የሎራ ሴት ልጅ የነበረችው አና ወደ ስራ ልትሄድ ስለነበረ እናቷን ልትሰናበት ስትል ወደ እነሱ ትመጣለች። ሎራም አናን ከዴቪድ ጋር ታስተዋውቃቸዋለች። በቀጣይ የሞተው የካሌብን ታናሽ ወንድምን ሉክን እንመለከቷለን። በትምህርት ቤት ውስጥም ምንም አይነት ጓደኛ ከሌላቸው ተማሪዎች መካከል አንዱ ነበረ። እናም በሌሎች ጉልበተኛ ተማሪዎችም ብዙ ጊዜ ጥቃት የሚደርስበት ተማሪ ነበረ። እናም ጉልበተኞቹም ገፍትረው ከሎከሩ ጋር ካጋጩት በኋላ ይሄ ፊቱ ላይ ጠባሳ ይተውበታል። ቤትም ከደረሰም በኋላም ዴቪድ ራሱን ለሉክ ያስተዋውቀዋል። የካሌብ ጓደኛም እንደነበረም ከነገረው በኋላ ሉክም ፊቱ ላይ ስለደረሰበት ነገርም ይጠይቀዋል። ቢሆንም ሉክ ግን በመደበቅ ኳስ ሲጫወት በኳሱ ተመቶ እንደሆነ ይናገራል። በኋላ ላይ የሎራ ባል የነበረው ስፔንሰር ወደ እነሱ ይመጣል። እሱም ልክ እንደ ሎራም ለዴቪድ እስከፈለገው ድረስ ጊዜ እዚህ መቆየት እንደሚችል ነበር የነገረው። ከዚያም ማታ ላይ ስፔንሰር እና ዴቪድ አንድ ላይ ተቀምጠው ያወራሉ። ስፔንሰርም ስለ ስራው ጉዳይ ነበር ብዙ የሚያወራው ይበንድ እንዳለ አና ዚክ ለተባለው ፍቅረኛዋ ስለ ዴቪድ መምጣት ትነግረዋለች። በቀጣዩ ቀን ዴቪድ ሉክን ከትምህርት ቤት በመውሰድ ሰርፕራይዝ ያደርገዋል። ሉክ ከዚህ በፊት ፊቱ ላይ የደረሰበት ነገር ስላላሳመነው የደበደቡት ሰዎች ማን እንደሆኑ ይጠይቀዋል። ሉክም ይህንን ጉዳት ያደረሱበትን ልጆች ካሳየው በኋላ ዴቪድ ወደሚገቡበት ባር እነሱን ተከትሎ ይሄዳል። ዴቪድ በመጀመሪያ ያደረገው ነገር የልጆቹን በራስ መተማመን ለመቀነስ ሲል እየጠጡት የነበረው ርካሽ የሆነን መጠጥ ስለነበረ ውድ መጠጥን በራሱ ወጪ ይልክላቸዋል። ቢሆንም ግን ተናደው መተው የሰጣቸውንም መጠጥ ይደፉበታል። ከዚያም እሱም እነሱን መደብደብ ይጀምራል። ከዚያም ዴቪድ እድሜያቸው ትንሽ የሆኑ ልጆችንም መጠጥ እንዲጠጡ መፍቀድ ወንጀል መሆኑን በመናገር በአሬስታ ውሱ ላይ ፖሊስ እንዳይጠራበት ያስደርጋል። ሉክም ከዚህ በኋላ ለሚደርሱበት ጥቃቶች በሙሉ ራሱ ራሱን መከላከል እንዳለበትም ይመክረዋል። በኋላ ዴቪድ እና አና ከአና ጓደኞች መካከል ባንዷ ቤት ውስጥ ይደረጉ ወደ ነበረው የሃሎዊን ፓርቲ አንድ ላይ ያመራሉ። አናም ፍቅረኛዋ ዚክን ለዴቪድ ታስተዋውቀዋለች። ሌሎቹ የሷ ጓደኞችም ክሪስቲያንና ክሬግ ነበሩ። ዴቪድም ከነሱ ጋር ለመግባባት ያን ያክል ጊዜ አልፈጀበትም። በዛ ላይም ድንገት የክሪስቲያን የድሮ ፍቅረኛ ይመጣል። እናም አብረውም እንዲሄዱም ይጠይቃታል። እምቢ በምትለው ሰዓት ላይ ግን በጉልበት ሊወስዳት ሲሞከር ዴቪድ ያስቆመዋል። እናም ከግድግዳው ጋርም በማጋጨትም ይጥለዋል። የዴቪድንም ተግባር ከተመለከተች በኋላ ክሪስቲያን ወደ ክፍሏ በመውሰድ እዛም አንድ ላይ ይተኛሉ። ከክርስቲያን በኋላም ዴቪድ ክሬግን ደግሞ ለማግኘት ይሄዳል። የጠየቀውም መሳሪያ መግዛት እንደሚፈልግ ነበር። ክሬግም መሳሪያውን የፈለገው ለምን እንደሆነ ይጠይቀዋል። ዴቪድም እንደ ወታደርነቱ መሳሪያዎችን እንደሚወድ ይናገራል። ክሬግም መሳሪያ የሚሸጥ አንድ ሰው እንደሚያውቅና ከእሱ ጋርም እንደሚያስተዋውቀውም ይነግረዋል። ቢሆንም እስከዛ ግን ገንዘቡን እንዲያዘጋጅ ይነግረዋል። ሽጉጥ ከሚሸጠው ሰው ጋርም ቀጠሮ ካስያዘ በኋላ ዴቪድ ከአና ጋር በመሆን ወደ ቤት ያመራሉ። በቀጣዩ ቀን አና ዴቪድ በስልኩ ሲያወራ ትሰማዋለች። እናም ይህም ጥርጣሬ ውስጥ እንድትገባም ያደርጋታል። አሁን በቤቷ ውስጥ ኖር የሚገኘውም ዴቪድ ኮሊንስ ማን እንደሆነ ሪሰርች ማድረግ ትጀምራለች። መጀመሪያም የሱ ማንነት ለማጣራት የደወለችው ወደ ሚሊተሪው ቤዝ ነበረ። እነሱም ስለ ዴቪድ ኮሊንስ መረጃ ካላቸው በሙሉ እንደሚያጠሩ ይነግሯታል እናም ያንንም እንደሚያካፍሏትም ይነግሯታል። ስለ ዴቪድ ኮሊንስም ይህንን መረጃ ከሷ ከሰሙ በኋላ ኬፒጂ የሚባለው አንድ ድርጅት በካርቨር እየተመራ ተጨማሪ ወታደሮችንም ጨምሮ ወደነ ካሌ ቤት ለማምራት ይወሰናሉ። በዚህም ጊዜ የምንገነዘበው ነገር ትክክለኛው ዴቪድ ኮሊንስ እንደሞተና አሁን ከካሌ ቤተሰቦች ጋርም እየኖረ የሚገኘው ዴቪድ ኮሊንስ ትክክለኛው ዴቪድ ኮሊንስም አልነበረም። ቢሆንም ግን ይህንን የሚያደርግበት ምክንያት እስካሁን ድረስ አልታወቀም። ከዚያም ትዕይንቱ ወደ ዴቪድ ይወስደናል። አሁን ሽጉጥ ለመግዛትም ክሬግ ካገናኘው ሰው ጋር ለማውራት ብቷል። ገንዘቡንም ካሳያቸው በኋላ መሳሪያ ሻጩ ያሉትን መሳሪያዎች ያሳየዋል። እናም እያንዳንዱንም እንዲሞክርም ይነግሯል። ቢሆንም ግን ዴቪድ መሳሪያውን የመግዛት ፍላጎት አልነበረው። ይልቁኑ መሳሪያ ሻጩንና ክሬግን እዛው ባሉበት ተኩሶ ይገላቸዋል። ከዚያም ሁሉንም ይዘውት የመጡትን መሳሪያዎች በሙሉ ይወስድባቸዋል። ይበንድ እንዳለ አና ከሚሊታሪ ቤዝ አንድ መልዕክት ይደርሳታል። ይህም በቤቷ ውስጥ የሚገኘው ዴቪድ ኮሊንስ ትክክለኛው እንዳልሆነና ነገር ግን እውነተኛው ዴቪድ በጦርነቱ ላይ መሞቱን ይነግሯል ተደርጓታል ። ወዲያውኑም ለቤተሰቦቿም ይህንን ነገር ታሳውቃቸዋለች። ቢሆንም ግን ማናቸውም ሊያምኗት ፈቃደኛ አልሆኑም። ስለዚህም አና የዲቪድን ስልክ በመስረቅ እናም ያንም ፎቶ በማንሳት በራሷ መልኩ እሱን ለማጋለጥ ትወስናለች። በቅርቡም የደወለላቸውን ሰዎችም ስልክ ቁጥር ነበር ያዘችው። ከዚያም ከዚህ ክም ይደወልላታል። እሱም አንድ ያልታወቀ ሰው ክሬግን እንደገደለው ይነግራታል። እናም እዛ ለነበረውም ወንጀልም እሱን ጥፋተኛ ሊያደርገውም የሞከረ ሰውም እንዳለ ነበር ይነገራት። በሚስጢራዊ መልኩም የስፔንሰርም የስራ አለቃው መሞቱን እንገነዘባለን። ይህም ስፔንሰር በቅርቡ ሊያገኝ የነበረውን የስራ እድገት እንዲጓተት የሚያደርገው ነበረ። ማታ ላይ ሁሉም የፒተርሰን ቤተሰቦች በተሰባሰቡበት ሰዓት ላይ ዴቪድም አብሯቸው ይገኛል። አናም ይህንን እድል በመጠቀም የዴቪድ ኮሊንስን ትክክለኛ ማንነት ታጋልጣለች። ቢሆንም ዴቪድ ግን ሎራንና ስፔንሰርን በሚያታልሉት ቃላቶቹ ያታልላቸዋል። እናም የወታደርነቱ ታግንም ያሳያቸዋል። ሎራንና ስፔንሰርም አና የነገራቸውን ነገር ላለማመን ይወስናሉ። ይልቁን የሚያመኑት ዴቪድን ነበር። የተናደደችው አናም ተጨማሪ ነገሮችን ስለ እሱ እንደምታጋለጥበት በመናገር ከዛ ተናዳ ትወጣለች። በገጠው ቀን ሉክን ወደ ትምህርት ቤቱ በምታደርስበት ሰዓት ላይ ዴቪድ የደወለበትን ስልኮችን እንዲያጣራላት ትነግረዋለች። ይህ በእንዲህ እንዳለ ዴቪድ ሎራ ያጠበችውን ልብስ በምታሰጣበት ሰዓት ላይ በስራው ያገዛታል። ተጨማሪ ልብሶችንም ለማምጣት ሲልም ወደ ቤት ውስጥ ይገባል። ልክሱ በሄደበት ሰዓት ላይ ገን ካድቨርና ወታደሮቹ ወደዛ ቤት ይደርሳሉ። ሎራንም ስለ ዴቪድም ይጠይቋታል። እሷም ዴቪድ በቤት ውስጥ እንደሚገኝ ትናገራለች። የካርቨርንም መምጣት በተመለከተ ሰዓት ላይ ዴቪድ ከነሱ ቀድሞ ተኩስ ይከፍታል። በቡድኑና በእሱ መካከልም የተኩስ ልውውጥ ይደረጋል። ካርቨርም ሎራን ለማዳን ይሞክራል። ቢሆንም ግን አምለታ ወደ ቤት ውስጥ ትገባለች። ዴቪድም እግሩ ላይ ተተኩሶበታል። እናም ያንንም በጨርቅም ያስረዋል። ከዚያም የተቀሩትን የካርቨርን ሰዎች በሙሉ ይገላል። የቀረውም አንድና አንድ ሰው ካርቨር ብቻ ነበር። ከዚያም ዴቪድ ሎራ በኪችን ውስጥ ተደብቀ ይመለከታታል እሱን ለመግደልም እየሞከሩ ያሉት ሰዎች ማን እንደሆኑም ትጠይቋለች። ዴቪድ ግን ስለዚህ ሊነግራት ፈቃደኛ አልነበረም። አሁን ማንነቱም ስለታወቀም ሎራን በቢላው ይወጋታል። እናም ከዛ ቦታም አምልጦ ይሄዳል። በጉዞ ላይ ግን በመንገዱ አዋራ ምክንያት አይኗ ልታይለዋል። ይህም ወደዛ ከሚመጣ መኪና ጋር እንዲጋጭ ያደርገዋል። ነገር ግን በዛ መኪና ውስጥ ይገኝ የነበረው ሰው ስፔንሰር ነበረ። ስለዚህም ወደ እሱ በመቅረብ በሽጉጥም ተኩሶ ይገለዋል። ካርቨር አሁንም ዴቪድን መከተሉን አላቆመም። የመኪናውም ጎማ በፈነዳበት ሰዓት ላይም ሌላ ሰውን ያገኝና መኪናውንም እንዲያው ሰውም ይጠይቋል። ነገር ግን በመንገዱ ላይ የስፔንሰርንም የሞት አካልንም አግኝቶ ነበረ። ከዚያም የተበደረውን መኪናን በመጠቀም አናና ሉክን ለማትረፍ ይወስናል። ምክንያቱም ዴቪድ ከዚህ በኋላ ቀጣዩ እርምጃው ሊሆን የሚችለው ሁለቱን መግደል ነበረ። ካርቨር በመጀመሪያም አና ትሰራበት ወደ ነበረው ሬስቶራንት ያመራል። ማንነቱንም ካሳያት በኋላም ስለ ቤተሰቦቿ ሞትም ይነግራታል። ካርቨርም በቀጣይ ዴቪድ በሚሊተሪው ቤት ውስጥ ከራ ይደረግበት የነበረ ሰው መሆኑንና ፕሮግራም የተደረገውም የእሱን ማንነት ሊያጋለጥ የሚችልን ሰው በሙሉ መግደል እንዲችል ተደርጎ ነበረ። ምንም እንኳን ያንን ሰው መግደል ባይፈልግ እንኳን፣ ነገር ግን ፕሮግራሙ ያስገድደዋል። በቤተሰቦቿ ሞትን በመናደድ አና ወደ ታናሽ ወንድሟ ሉክ ትደውላለች። እሱም በትምህርት ቤት ይደረግ ለነበረው የሃሎዊን ፓርቲ እያዘጋጀ ነበረ። ካርቨርድና አና ከሬስቶራንቱ ከወጡ በኋላ ግን ትንሽ ቆይቶ ዴቪድ ወደዛ ይመጣል። ክርስቲያንንም የአና መገኛ የት እንደሆነ ይጠይቃታል። የት እንደሆነችም ስላልነገረችውና በእሷም የጥርጣሪ ስሜት ስለተሰማው እሷን ገሏት፣ ሬስቶራንቱንም በቦምብ ያፈነደዋል። ከዚያም ዴቪድ ሉክን ለመግደል ወደ ትምህርት ቤቱ ማምራት ይጀምራል። ይበንዲ እንዳለ ካርቨርድና አና ዴቪድ ወደ ሉክ ትምህርት ቤት ከመድረሱ በፊት ቀድሞ ይደርሳሉ። ለሃሎዊንም ወደ ተዘጋጀው ቦታ ነበር ያመሩት። ሉክም አካባቢውን እያጸዳም ነበረ። አናም ሉክ እስካሁን ድረስ በህይወት ስለነበረ ትደሰታለች። በድንገትም የክፍሉ መብራት ይጠፋል። እናም በኦዲዮ ክፍል ውስጥ የሚገኘው ዴቪድም የሆነ ዘፈንም ይከፍትላቸዋል። መብራቱንም ያጠፋው ሁሉንም በአንድ ቦታ ላይ ለመግደል አስቦ ነበረ። ነገር ግን የትምህርት ቤቱ መምህርን አቅጣጫ በመከተል ሶስቱ ከዛ ለመውጣት መሄድ ይጀምራሉ። ቢሆንም ዴቪድ ግን እንቅስቃሴያቸውን ይመለከትና ቀድሞም ያንን መምህርም ይገለዋል። ይህንን ከተመለከተም በኋላም ካርቨርድ አናና ሉክ ከዛ እንዲሄዱ ይነግራቸዋል። እሱ በሌላ በኩል ከዴቪድ ጋር ለመጋፈጥ አስቧል። ምንም እንኳን እሱም ችሎታ ይኖረው እንጂ፣ ነገር ግን በደንብ የሰለጠነውን ዴቪድ የማስቆም አቅም አልነበረውም። ስለዚህም እሱም በመጨረሻ በሱ ይገደላል። በሌላ በኩል አናና ሉክ በመጨረሻ መውጫውን ያገኙታል። ቢሆንም ግን በሰንሰለት ታስሮ ነበረ። ይህንንም ያደረገው ዴቪድ ሲሆን እዚሁ ታግተው እንዲቀሩም ያደርጋቸዋል። አናም ሉክን እንዲደበቅ ትነግረዋለች። እሷ በሌላ በኩል ዴቪድን ለመጋፈት አስባለች። በመጀመሪያም ሉክ አልተስማማም ነበረ። ቢሆንም ግን ቤተሰቦቻቸው እንደሞቱ በምትነግረው ሰዓት ላይ ለመደበቅ ይወስናል። ከዚያም ሉክ ዴቪድ ከዚህ በፊት የሰጠውን ቢላ በመጠቀም ተደብቆ የሚመጣበትን ነገር ይጠብቃል። እና በሌላ በኩል ዴቪድን ትመለከተውና ትተኩስበታለች። ምንም እንኳን ቢመታም፣ ነገር ግን ዴቪድ ይሰወርባትና ከጀርባዋም ያጠቃታል። እግሯ ላይ መጀመሪያ ከወጋት በኋላም መሬት ላይ ስትወድቅ ደግሞ እሷን አንቆ ሊገላትም ይወስናል። ሽጉጡንም ዴቪድ ላይ ለመተኮስ ብትሞክርም፣ ነገር ግን እሱን ትስተውና እዚያ የነበረው መብራት ትመጠዋለች። ይህም መብራት በክፍሉ ውስጥ እሳት እንዲፈጠር ያደርጋል። ስለ እህቱ በመጨነቅም ሉክ እሷን ለመርዳት ሲል በቢላው ከኋላው ዴቪድን ይወገዋል። ይህም አናን ከዴቪድ እጅ የሚያተርፋት ነበረ። በተፈጠረው ነገር ግን ከመናደድ ይልቅ ዴቪድ ሉክ ባደረገው ነገር ይደሰታል። እናም በሱ እንደኮራበት ይነግረዋል። ራሱንም ስቶም ከወደቀ በኋላ በቦታው ላይ አምፑላንስ እና የፖሊስ መኪናዎች ይመጣሉ። አናና ሉክም አሁን ጥሩ ጥበቃ እየተደረገላቸው ይገኛል። በአምፑላንሱም እረፍት እያደረጉ በነበሩበት ሰዓት ላይ አናና ሉክ የእሳት አደጋ ተከላካዮቹ በትምህርት ቤት ውስጥ ያገኟቸው ሬሳዎች ሁለት ብቻ መሆናቸውን ሲናገሩ ይሰማሉ። አንድ የእሳት አደጋ ተከላካይም ከዛ በሚወጣበት ሰዓት ላይ አናሲያና ክስ ትመለከተዋለች እና እሱም ዞሮን በሚመለከታት ሰዓት ላይ በመጨረሻ ያሳው ዴቪድ እንደሆነ ትገነዘባለች። ራሱንም የእሳት አደጋ ተከላካይ በመምሰል ከዛ ቦታ ሊያመልጥ ያመልጥ ይችላል። ፊልሙ ይህን ይመስል ነበር። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው።